ሰላም ሰላም ሰላም፣ እንዴት ናችሁ? ውድና የተከበራችሁ በመላው ዓለም የምትገኙ ኢትዮጵያውያን፣ እንዲሁም ኤርትራውያን የቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? ሁሉ ሰላም፣ ሁሉ መልካም እኔ ጋር፣ ሁሉ ሰላም፣ ሁሉ መልካም እናንተ ጋር፣ ሁሉ ሰላም፣ ሁሉ መልካም እንደምን ተስፋ እያደረግኩኝ ይህን ቪዲዮ ስጀምሮ፣ እንደተለመደው ላይክ እና ሼር ሰብስክራይብ በማድረግ ሰብስክራይብ ስታደርጉ የደወል ምልክቷን በመጫን ቤተሰብ ትወዱ ዘንድ በአክብሮት እየጋበዝኩ የተሰማችሁን ሀሳብ አስተያየት እንደልተለመደው በኮሜንት እንድሰጡኝ እያልኩኝ ውድ ቤተሰቦች ዛሬ እንግዲህ የእናንተን ኮሜንት እያነበብኩ የተወሰነ ሀሳብ ለመስጠት ነው ወደ እናንተ የመጣው። እስከ ቪዲዮ መጨረሻ አብራችሁን ቆዩ። ምክንያቱም ያው ትናንትና ከተለቀቀው እኔ በራሴ ሀሳብ ነበር የተወሰነ የሰጠሁትኝ። ዛሬ ደግሞ የእናንተን ኮሜንት እያየሁ የሚሰማኝን ነገር ወደ እናንተ ለማቅረብ ዝግጁ ሆኛለሁ ማለት ነው። እንግዲህ አንዳንዶቻችሁ በጣም እያዝናናችሁ የእኔ ኮሜንት ለምን ደግሞ አታነቢው ምናምን ምናምን ብቻ በቃ ደስ ደስ የሚል ቤተሰብ ነው ያለኝ። እኔ በቃ ምኮራባቸው ጀግና የሆናችሁ ቤተሰቦች ማለት ነው እና በጣም እንደመወዳች በዚህ አጋጣሚ ልነግራቸው ወዳለሁኝ። ቆይ በዚህ ልክ እርግጠኛ ሳትሆን ለምንድን ነው እሱ እንዲመጣ ያደረግሽው? ምነው ሴት ልጅ ከሆንሽ ያስጠላል። በእውነት ከሆንሽ ደስ ይላል፣ ካልሆንሽ ግን ይደብራል። ሌሽ ምንም አይደብርም ውዴ። እሷ መፈተን አለባት እስከ ጥግ ድረስ ያብን መፈተን አለባት። አሁንም ቢሆን ያብ የመጣው ለልጅ እንደሆነ የምታቀው እዚህ ጋ ነው ለልጅ አሁን ለምሳሌ ከሄሉ ጋ የመሆን ፍላጎት ካለው ልጅ እርጉዝ አለች የሚባል እራሱ አይተው አያቆም። ገባሽ? አብሯት መቀጠል ይችላል ማለት ነው። ነገር ግን ምንድን ነው ልጅ ስለሆነ የሚፈልገው ታያለሽ፣ ዛሬ የሚፈጠረውን ትሄዳለች፣ ምርመራ ይመረመራል፣ ልጅ የሚባል ነገር የለም። የዛን ጊዜ እንዳልፈላሽ ሮ ተከተካል ወይ በጥፊ ይመታታል ወይ ልውልና ሱ ይያዛሉ። ዛሬ ደግሞ የከፋው ጦርነት ይከሰታል ማለት ነው። ስለዚህ ምንም አንቺ እንደዚህ እንትን የሚልሽ ነገር አይደለም ማለት ነው። ኦኬ፣ ማሬ ሀሳቡን ልትረጅ ይገባል። ምክንያቱም የዋሸች ሄሉ ምክንያት አላት፣ ማሳመን ስላለባት ነው። በቃ እሱን ላለማጣት ያደረገችው ነገር ነው። አንደኛ፣ ሁለተኛ ነገር ደግሞ እሱን እስከ ጥግ ድረስ መገመት አለባት። በቃ ይሄ ሰው ለምን እንደሚፈልጋት ማወቅ አለባት። ስለዚህ ሄሉን በማድረጓ ደስተኛ ነኝ እኔ በበኩሌ ማለት ነው። ቤተሰቦች የሞቱን ደብዳቤ ወደ ደስታ የቀየረ ቅዱስ ሚካኤል ደስታን ያሰማን ባለህበት ይጠብቅ በፈጣሪ እንጂ ተይዘሽ በሰላም ልውለድ ብለሽ ጸሎት እንደማድረግሽ በቃል ታስቢያለሽ። ጊዜው ምን በቃል ሄዱ እንደመት አንተ በልዩ ትእዛዝ ነው እን በጣም ነው እንዴ ካሜራ ይዘህ የምትጠብቃት በጣም ያሳዝናል። እኔ በአንቺ አልፈርድም። ልዑል ድራማ የተጫወተ ነው። ሹ ሹ ልዑል ምን ያርግ ሉሉ ላትበሉ በሰላም ተመለስ፣ ያለ ነገር ያብ ስትቆጣ ምርብክም ስቀህልና፣ ሄሉ ጋር ባታረግዝም አንተን ላለማጣት ነው ተረዳት። ትክክል። እኔ አሁን ይህንን ነው የምለው። እሷ ላለማጣት ነው ይህንን ያደረገችው እንጂ ልጅ የለም። እኔ ነግሬያቸዋለሁ። አሁን ዛሬ ግን መተው እሪ፣ እምቧ፣ ከንቱ ያዙኝ ልቀቁኝ ምናምን ሲሉ በቃ እንትን ልትችላላችሁ ማለት ነው። ሌላ የሀብ ተሳስቷል። ውሸታም ነው። ለምን ፈለግከው? ጥሎሃል፣ አያከብርህም፣ የሴት ጓደኛ አለው። ምን አደረገ? ልዑል ምን አደረገ? እሱ ወርቃማ እና ታማኝ ሰው ነው አለን። አይንህን ክፈት ብለህ እንደሆንክ መሰለኝ አለን። በጣም ስለ ልዑል ነበር የጻፍሹ ማሬ፣ ግን ፊደላቶች በጣም ስለ ተመሳተብኝ እንጂ ኦ ማይ ጋድ ባነባቸው በጣም ነበር ደስ የሚለኝ። አቤት ደብዳቤ ጉድ እስጋ ጉድ የሄሉ በጣም ወዳጅ ዋናት ይሄን የጻፈችው። እኔም ጋር በጣም ጽፋለች፣ አንተም ሄሉን ቤት በጣም ጽፋለች። በጣም አሪፍ የሆነ ሀሳብ ነው ያላት እና ለአንብብላችሁ ደብዳቤ ነው። በቃ ደስ ሲል ታደላግ እንደዚህ ትዕግስት ኖሯት። በቃ ሄሉ ምን ያህል እንደምትወዳት እና ለአላማዋ እንትን እንደምትል ነው የሚያሳየው እና በጣም ደስ የሚል ነገር ነው የጻፈችው። እናም አነብላችኋለሁ። አንድ ነገር ልበል። መጀመሪያ ሄሉ የኔ ጥበበኛ፣ አንቺን አለማድነቅ ንፉግነት ነው ቆንጂት፣ የደም ገንቦ። ሲቀጥል ያብ ግምገማውን ወድቀሃል ወድቀሃል። ምክንያቱም ልጅቱ ስትመጣ ምንም አይነት የጠበቀ ነገር እንደሌለ ተናግረሃል፣ ሰምተንሃል። አሁን ላይ ደግሞ ትንሽ ነገር ስትፈጠር ወደዛ ሸርተት እንደምትል አይተንሃል። ሄሉ ደግሞ ጠንካራ ጀግና ሴት ነች። ለምን ብትል ለአንድ ዴም ለመጨረሻ ሞት ከሚለያት የምትኖርለት ሰው ነው የምትፈልገው። በአቋም የጸናና ትዕግስት ያለ የለህም። ያብ እዚህ ላይ የሚያመለክተው ህይወት ቀላል እንዳልሆነ፣ አንተ ልጅቱን እያስከተልክና ከሄለን ቤት እየሄደች ጤና የማትሰጥ የሆነች የአንተ ሁኔታ ነው። እናም በሄሉ ላይ ምንም አይነት ጥፋት የለም። እራስን አጽዳ። ትዳር ቀላል አይደለም። ለማንኛውም ሄሉን የመሰለች ጥበበኛ ሴት ከእጅ ባታመልጥ እላለሁኝ። ያብ ወንድሜ፣ ስንት ትልቅ ደረጃ ያለን ሄሉ የህይወት አጋርህ እንድትሆን የምንፈልጋለን። በመጨረሻ ለሄሉ ከአውስትራሊያ አንቺን ማግኘት የሚፈልግሽ ሰው አለ። እንዴት ታገኘዋለሽ? እንዴ፣ እንዴት ነው እናንተ አውስትራሊያ፣ አውስትራሊያ እያሉ በጣም ብዙ ሰዎች እየጻፉ ነው። እኔም ጋር ስልክ ቁጥር ነበር ግን ምንድን ነው የሚያመም? ይጠይቀን ማለት ነው። በቲክቶክ ጻፉላት እራሳችሁ። እኔ በነገራችን ላይ የሰው ቁጥር ሲጠይቁኝ አይመቸኝም። ለራሴ የማላወራቸውን እንኳን ሌላ ሰው ሰጥቼ ቁጥር ያው አስፈቅጄ ነው ከሰጠሁም ጠይቄ ነው ልስጦ ብዬ ነው እኔ ማንም ቁጥር የምሰጠው። ብዙ ቱበሮች ቁጥር ይጠይቁኛል። ብዙዎችና ካለኝ የምሰጠው አስፈቅጄ ነው ሰው ያ ሰው ያቺ ሰው ከተስማሙ ነው የምሰጠውና። ቁጥር በእኛ በኩል መታችሁ ባጠይቁ ደስ ለናል። ቀጥታ ራሳቸውን አገኙ። በቲክታክ እጻፉላቸው፣ ላይቭ ሲገቡ ጻፉላቸው ምናምን በቃ እና ለማንኛውም ሉር አርፈ ረፍ አይመለከት። ለምን ደግሞ አይመለከተው? ማርያም የሚመለከተዋል እንጂ እንዴ፣ እህቱ እኮ ናት። እህቱ ጥግ ድረስ የተፋለምላት እህቱ። እንደናንተ ማር ለምፈጣል። እንደናንተ ቢሆነ ኮ ይ ሉር እኳ አጥፍቶት ነበረ። ምክንያቱም እናንተ ተቀታረባርባችሁ ዘምታችሁበት ነበረ፣ ግን አልሆነላችሁ። ውሸት ሄሉ አረገዘች። አንተን ለምን ቼክ ማድረጉን ለምን ፈራኸው ልል ኖ ቼክ ማድረግ ምንም አያስፈራም። ቼክ ማድረግ ሲሆን ለእሷ ሊከላከል ላትፈልጎ ነው። ሴት መለመን መለመንቀር ልመና አላረገዘጭ ሚሉ አው እንዲ ሄሉ እኮ ትወና አንደኛ ልዑል በቃችሁ። ከህይወታቸው ለምን ይወጣሉ? ለምን ይወጣሉ? ተመችቷቸዋል። እነሱ ከተመቻቸው ይቀመጡ እንዴ። ምን ነው ምን የተሸከሟቸው አስመሰላችሁት። ወይኔ ጉዴ የዚህ ትውልድ ነገር ግርም ይለኛል። አሁን ዋሽተሽ አረገዝኩልህ ብለሽ ያለመነበት ህይወት አብሮሽ እንዲኖር አስበሽ ከሆነ ሞኝነት ነው። ባትጃጃይ። በቃ ይሄ ልጅ የአንቺ ሊሆን አይችልም። አንቺም አላረገዝሽም። በቃ አላረገዘችም። ግን ደግሞ ሄሉ ሄን ያደረገችበት ምክንያት አላት። ሁለት ምክንያት ነው። አንደኛው የያብን ጽናትናው ለእሷ ያለውን ስሜት ለማወቅ ነው። ሁለተኛው ደግሞ እሱን ለማግኘት ያ የተጠቀመችበት ዘዴ ነው። በቃ በቃ ሌላ ምንም የሚካበር ነገር የለውም። ሄለን ውሸቷን ነው አላረገዘችም። እንዳልክ እየጠበቀች ነው። ሂጂ ወደዛ። እሱ ነው እንደዚህ። ልጆቹ መሀል ውጪ ያብ አይወድሽም። እና ያብ ስላልወደዳት የተዎቹ ህይወት መመለስ አለባት ነው የምትሉት? አረ ድራማ አርግዟለሁ። ብቻ አንዳንድ ጊዜ የሆነ በራሳችን አስተሳሰብ ሁላችን እርግጥ ትክክል ነን። ድራማው ላይ እንዳልክ ይግባ አይዋ

ፈታ ዘና ደልቅቅ የምታረጉኝ ነገር ማለት ጠያቄ፣ ሄለን እርጉዝ ካልሆነች ልተዋት ነው። ግን ሲጀመር ምን አገባችሁ እኮ ውዶች። ዛሬ አሁን ታዩታላችሁ። አሁን ዛሬ ያ ተዘጋጅ ተመምጣት አለብህ ወገብህን አስራ፣ ምክንያቱም ምን ሊፈጠር እንደሚችል ስለማቅ ነኝ። አላረገዘችም። ከዛ በኋላ የሚፈጠረውን ነገር ዝም ብለህ ጠብቅ። ከዛ ትቷት ነው የሚሄደው፣ ትቷት ነው የሚሄደው። ዝም ብላችሁ ጠብቁ ማለት ነው። ምክንያቱም በቃ እሱ ልጅም ብሎና የተመለሰው ወደዛች ነው የሚሄደው። አሁን እንደጠብቁቱ ዛሬ እሱ ወደዛ ካልሄደ ኢትዮጵያ ስንገባ ወንድ የሚባል የምና የመስለኝም። እኛ ስደተኞች በጣም ውድ ሆነዋል። አረማሬተኝ እንደ ምነው የተከበራለሁ ስንት የተከበረ ተይ እንጂ ምንድን ነው የሚወደዱት? ምን ነው ሸዋሌ ሀገሬ ሰው። ለማንኛውም ውድ ቤተሰቦች እንደዚህ ከሞላ ጎደል አንብቤላችኋለሁ። የሁላችሁንም ማንበብ አልችልም። ካላነበብኩላችሁ፣ ይቅርታ በጣም ወደ ስር የገባውን ማንበብ አልችልም። ስክሮል ስክሮል እያረኩ ነው። እንደዚህ አመርቂ አመርቂ የሚባሉትን ነገሮች ነው ለማንበብ የሞከርኩትኝ። ወዳችኋለሁ። ላይክ እና ሼር ሰብስክራይብ አትርሱ።